ጋብሮቮ የንስሓ አባታቸው ሊጠይቁ የሄዱ ጓደኛሞች ስለ መብራት ጉዳይ ውይይት ይከፍታሉ። አባታችን ለምን በሻማ ይገለገላሉ? ኮረንቲ ዋጋው እኮ እጅግ ዝቅተኛ መሆኑን ያውቁ የለም እንዴ? ይላል። አውቃለሁ ልጆቼ ሻማዎቹን ግን የማገኛቸው በነፃ ነው። ጋብሮቮ ሻንጣውን ትከሻው ላይ እንዳደረገ አውቶቡስ ይሳፈራል። ትኬት ቆራጩም ለእቃው ጭምር እንዲከፍል ይጠይቀዋል። ጋብሮቮ በዚህ ክፉኛ ተፈሳጭቶ እኔው ራሴ ለሚሸከመው እቃ እንዴት ክፈል እባላለሁ? አይደረግም ብሎ ድርቃል። አስፈላጊው ሕክምና ከተደረገለት በኋላ በጣም ጥቂት ገንዘብ በከፈላቸው በሽተኛ የተናደዱት ዶክተር ይህ ገንዘብ ለኔ ነው ወይስ ለተላላኬ? በማለት የመጸት ጥያቄ ቢያቀርቡለት ጋብሮቡ ፈገግ ብሎ ለሁለታችሁም ነው ዶክተር ሲል መለሰ። ጋብሮቡ እንግዶቹን ድንች ጋብዞ ራት ትግደርደሩ ብሉ፣ ጓሮ ያፈራው ነው፣ የተሸመተ አይምሰላችሁ እያለ ያግባባቸዋል። ለገበያ የሚሆን ድንች ማቅረብ የሚያስችል እርሻ አለ እንዴ ሲል ይጠይቀዋል። ሰፊ እርሻ እንኳ የለኝም። ሆኖም ለአሮጊቷ ባለቤቴና ለራሴ ማረፊያ የሚሆን የመቃብር ቦታ ገዝቻለሁ። ታዲያ እስክንቀበርበት ድረስ ብንጠቀምበት ብዬ ድንች እየተከድኩበት ነው። አሪፍ ሐሳብ። ለባለቤቴ ምን አይነት ስጦታ መስጠት እንደሚገባኝ እያሰላሰልኩኝ ነው ባክህ ይለዋል። እኔ ብዙውን ጊዜ የማበረክትላት ስጦታ ወደፊት ራሴ ሊጠቀምበት የምችለው አይነትን ነው፣ ይላል ጓደኛው። እኔ እንኳን ልሰጣት የምፈልገው ገጸ በረከት ለእሷ ብቻ የሚሆናትን አይነት ነው አለው። እንግዲያውስ አንድ ሳሙና አግዛላት። አለ። ጋፉ ምርት ስጦታ ሁለት የጋብሮቭ ተማሪዎች ባርኔጣ ገዝተው ከሱቅ ሲወጡ ኃይለኛ ዝናብ መጣል ይጀምራል። በረንዳ ላይ ቆመው ምን ማድረግ እንደሚሻላቸው ሲወያዩም አንድ ሐሳብ ይመጣላቸዋል። ባርኔጣ መለዋወጥ። በአዲሱ ሐሳብ መሠረት አንዱ ጋብሮቭ የሌላውን ባርኔጣ ያደርግና በመበስበስ ላይ ያለው ባርኔጣ የእሱ አለመሆኑን እያሰበ ተጽናንቶ በሰላም ይጓዛል። እንግዳው ኃይለኛ የሆነ ዝናብ ይይዛቸዋል። አንዲት ጋብሮቭ ባልቴት ዘንድ ይጠለላሉ። ዝናብ እንዳባራ አሮጊቷ ንፋስ ያረገፈውን ፍሬ በመሰብሰብ ለእንግዳው ያቀርቡላቸዋል። ግብዣውን ሲያሳምሩም ይብሉ እንጂ ጌታው ረዥም መንገድ የተጓዙ ይመስላል። እባክዎ ይብሉ። እኔ እንደሆንኩ በዚህ ዓመት የረገፈ ፍሬ የምቀልቦ አሳማ የለኝም አሏቸው። ምሳ ከበሉ በኋላ አጥንቱን ለጥርስ መሰቅሰቂያ ያጠራቅሙታል ይባላል። ጋብሮቮች ለቤታቸው ጢስ ማውጫ መጥረጊያ እንዳይገዙ ድመቶችን ጢስ ማውጫ ውስጥ ይወረውራሉ ይባላል። ጋብሮቮች ቤት ሲከራዩ በተቻለ መጠን የመንገድ መብራት አመስኮታቸው አጠገብ መኖሩን ያረጋግጠው ነው ይባላል ጋብሮቮች ማታ ማታ የዶሮ ቤታቸው ላይ መብራት ያበራሉ ዶሮዎቻቸው ቀን መስሏቸው እንቁላል እንዲጥሉ ለንግድ ወደ ውጭ ሀገር ሲሄዱ ሾርባ የሚያዘጋጁት በህብረት አንድ ማሰሮ ውስጥ ነው ሆኖም እያንዳንዳቸው የራሱ ቁራጭ ሥጋ ላይ ልዩ ምልክት ያደርጋል ያንዳንዱ ሥጋ ሌላው እንዳይበላበት ማለት ነው። የጋብሮቭ የእግር ኳስ አሰልጣኝ ግብ ጠባቂዎቻቸውን ሲያለማምዱ ኳሷ ጎል ገብታ መረቡ የተበጠሰ እንደሆነ የመረቡ ዋጋ ከደሞዝ ላይ ይቆረጣል ይሏቸዋል ይባላል። ይህ ለእኛ በረኛ አብዬ አንድ ብር ስጠኝና ለባለ ቴሌስኮፑ ከፍዬ ጨረቃ ልያት ይላል የጋብሮቭ ልጅ። አቸኩን ልጄ ከ15 ቀን በኋላ ሙሉ ጨረቃ ስለምትሆን ያኔ በዚሁ ዋጋ ታያለ አሉ። ባልቴቷ ጋብሮቭ በየቀኑ መቅረዛቸውን እያበሩ ለብዙ ሰዓታት ጸሎት ያደርሱ ነበር። ይሁንና ልጃቸው በሚያባክኑ ዘይት ብዛት አልተደሰተ። ስለዚህ አንድ ምሽት ቁም ሳጥን ውስጥ ተደብቆ የቆየና በአልቴቷ ጸሎት ሲጀምሩ ድምፁን አለስልሶ በቃ ይበቃሻል፣ ጸሎትሽ አምላክሽ ዘንድ ደርሷል አላቸው። እንግዲህ የስኮትላንድ ሰዎችም እንደ ጋብሮቦች እጅግ በጣም ቆጣቢዎች ናቸው የሚባል ነገር አለ። ጋብሮቦች የሰዓቶቻቸው ጥርሶች ቶሎ ተበልተው እንዳያልቁ ማታ ማታ ሰዓቶቻቸውን ያቆማሉ የሚል ወሬ የሰማ የአበርዲን የስኮትላንድ ተወላጅ ለመሆኑ ምሽት ላይ ሰዓት ስንት መሆኑን ሊያውቁ ይችላሉ ሲለ አሰበ። ጥቂት ካሰበ በኋላ ግን ስኮትላንዶች ከጋብሮቦች ያላነሱ ብሎዎች መሆናቸውን ለማሳወቅ እኛ አገር ደግሞ ከዚህም የባሰ ጉዳ አለ ብሎ የሚከተለውን አጫወታቸው። ራስጌው ዋሽንት እያስቀመጠ የሚተኛ አንድ ጎረቤት አለ። ስንት ሰዓት እንደሆነ ማወቅ በሚፈልግበት ጊዜ ታዲያ መስኮቱን ይከፍትና ዋሽንቱን መጫወት ይጀምራል። ይህን ጊዜ ከጎረቤቶቹ እንቅልፍ እምቢ ያለው አንዱ ከሌሊቱ ስምንት ሰዓት ተኩል ላይ ዋሽንት የሚነፋው ምን አይነት ጅል ነው ባካችሁ? ብሎ መጮህ አይቀርም። ስለዚህ በዛው ሰዓቱን አወቀ ማለት። የጋብሮቡን መጠጥ ቤት የሚያዘው ትራ አንድ መሸተኛ ነበር። ታዲያ አንድ ቀን የሚጠጣው ነገር ቀጠንጠን ስላለበት ንዴት እየተናነቀው ስማ ሰውዬ፣ ወይን ጠጅ ውስጥ ውሃ ጨምረህበታል? ቢለው ለምን አጉል አተካራ ታስነሳለ ወዳጄ? ለውሃው እንደሆነ አላስከፍልህም ብሎ መለሰል። አንዱ ጋብሮቮ ቤት የተገኘ ደብዳቤ ብጫቂ እንደሚከተለው ይነበባል። ውድ አጎቴ፣ ባቡር ጣቢያ ተገኝቼ ልቀበል ባለመቻሌ በጣም ይቅርታ ጠይቃለሁ። በእኔ ምትክ ባለቤቴ ስፍራው ተገኝታ አቀባበል ታደርግልሃለች። ግን ከዚህ ቀደም አይታ ስለማታውቅ ከሌሎች መንገደኞች ለይታ ታውቅ ዘንድ በግራ እጅህ ግልገል አሳማ ካልሆነልህም ቢያንስ አውራ ዶሮ አንጠልጥለ እንድትመጣ ይሁን። ያንተው። ባዶቼን እንዳትመጣ ነው እያለ ያለው። ከብዙ ዓመታት በፊት የቡርዥዋ ወይም የከበርቴው ፓርቲ ተመራጭ ለጋብሮቮዝ ባደረገው ንግግር እንዲህ ብሏል። ፓርቲያችን ስልጣን ከያዘ ጨው ላይ የተጣለውን ቀረጥ ስለሚያነሳ ምግባችሁ ውስጥ ያሻችሁን ያህል ጨው መጨመር ትችላላችሁ ሲል ቃል ገብቷል። ጎረቤታችን አንድ መቶ ሌቪ እንዳበድረው ጠይቆኛል። ምን ይመስልሻል ውዴ? አረ አበድረው ወዳጅ ካበደርከው ለኔም ውለት አንዱ አልክልኝ ነው የምቆጥረው አላጅሬ ጎረቤቱ ገንዘብ ካላገኘ ዞሮ ዞሮ እሱም ብድር እንደሚጠይቀው ያወቀ ጓደኛ ማለት ጎረቤታችን አንድ መቶ ሌቪ እንዳበድረው ጠይቆኛል። ምን ይመስላል? ኧረ አበድረው፣ ካበደርከው ለእኔም ሁለት አንዱ አልክልኝ ነው የሚቆጥረው። አለ አጅሬ ጓደኛ። ጎረቤቱ ገንዘብ ካላገኘ ዞሮ ዞሮ እሱን እንደሚጠይቀው ያውቃልና ነው። የአበርዲን ስኮትላንድ ተወላጅ የሆነ ሰው በቅርብ ጊዜ ከተዋወቀው ጋብሮቮ ጋር ወደ ሆቴል ቤት ይሄዳል። ለሁለት አንድ አሳ ያዙና ይመጣላቸዋል። አሳው ከወደ ጭራው ቀጠን ማለቱን ሁለቱም ያስተውላሉ። ይሁን እንጂ ስስታም ላለመምሰል ጨዋታቸውን ለማጨዋነታቸውን ለማሳየት ሁለቱም አሳውን ዓይን አይኑን ሲያዩ ቀዘቀዘ። በመጨረሻ ግን የአሳው ጭራ ወደ ሱ በኩል የተደቀነበት የአበርዲን ሰው ወግ ጀመረ። ወዳጄ ዲፕሎማት ምን አይነት ሰው እንደሆነ ታውቃለህ አለው እረ አላውቅም? አለ ጋብሮቡም የአበርዲኑ ሰው ሳህኑን ዘወር አድርጎ ወፍራሙን የአሳ ክፍል ወደ ራሱ በኩል አደረገ ከዛ በኋላ ዲፕሎማት ልክ እኔ አሁን ሳህኑን እንዳሽከረከርኩት አለምን የሚያሽከረክር ሰው ነው አለው ደግ ጨዋታ ነው ለመሆኑ አንተስ ዲፕሎማት ነ ብሎ ጠየቀ ጋብሮቡ አይደለውም አለ የአበርዲኑ ሰው ታዲያማ ዓለምን ቀድሞ እንደነበረችው ለምን አትቷት ብሎ ጋብሮቭ ሳህኑን ቀድሞ ወደ ነበረ በመለሰ። ግብር ሰብሳቢው ቡና ቤት ሲገባ አንዱ ድሃ ጋብሮቭ አየውና አስተናጋጁን ጠርቶ አንድ ቡና ለጌታዬ፣ ለግብር ሰብሳቢው አቅርብላቸው ሲል አዘዘው። ሆኖም ግብር ሰብሳቢነቱ ከቀረ እኮ ዘመን አልፎታል። ቂልነህ ልበል ብሎ ጓደኛው ቢያፌዝበት ትዕዛዙን እርሳው ቡናውንም ትቆ በማለት ስህተቱን ወዲያውኑ አረ እማዬ ውጭ ወጥቼ ከጴጥሮስ ጋር ልጫወት ብላ ትጠይቃለች። አይ ጴጥሮስ መጥፎ ልጅ ነው። አርፈ ብትቀመጥ ይሻላል። እንግዲያው ወጥቼ ልደብድቧ ጋብሮቮ አናጢ በእንጨት የተሠሩ የሚያማምሩ የቤት ዕቃዎች ሊሸጥ ኤሊና ከተባለች ከተማ ወርዶ ሳለ ቾርባጂ ማለትም ሀብታም ሰው ዕቃዎቹን ከመረመረ በኋላ ዋጋቸውን ይጠይቀዋል። ከዚያም የምትጠይቀው ዋጋ እቃዎቹን ከብር የሰራቸው እንጂ ከእንጨት የሰራቸው አያስመስልም በማለት ቾርባጂ ቢለቅፈው፣ ስማ እንጨት እንደሆነ በሽበሽ ነው ከወዲያ ማዶ ካለው ጫካ ውስጥ ገብተህ የተለያዩ ዕቃዎች መስሪያ እንጨት ልታገኝ ትችላለህና ራስ ሞክረው ሲል መለሰለት። ጋብሮቡና ልጁ ጀልባቸውን እየቀዘፉ ሲዝናኑ ከፍተኛ ማዕበል ይነሳል። ማዕበሉ ጀልባይቱን ሽቅ ባጉኖ ቁልቁል ሲመልሳት የተመለከተው አባትም በሁኔታው ተደናግጦ አምላኬ ሆይ ከዚህ መከራ ካወጣኸኝ የጀልባዬን ተራዳ የሚያክል ሻማን አበራልሃለሁ ሲል ይሳላል። በፍራቻ ተውጦ ጭብጥ ብሎ ተቀምጦ የነበረው ልጁ ይህን ሲሰማ ተገርሞ አባዬ ሻማ ሰሪዎች ተራዳ የሚያክል ሻማ ይሰራሉ እንዴ? በማለት ቢጠይቀው አፍን ዝጋ አንተ ክልፍልፍ፣ ማዕበሉ ብቻ ይለፍ እንጂ ሌላውን በኋላ እናስብበታለህ አለ ይባላል። በጫወታቸው የተፋቀሩት ሁለት የስኮትላንድና የጋብሮቭ ተወላጆች ከእለታት አንድ ቀን ውይይት የሚካሄድበት አንድ አዳራሽ ይገባሉ። ውይይቱ እንዳበቃ አዘጋጆቹ ገንዘብ የመሰብሰብ እቅድ እንዳላቸው ያስታውቃሉ። ወዲያውኑ የስኮትላንዱ ተወላጅ ሕሊናውን ስቶ ወደቀ። ጋብሮቭም ጓደኛውን ደግፎ ከአዳራሽ ወጣ። ዘበኛ፣ ዕቃዎቼን በሙሉ መኪናዬ ላይ ጭነሃል? አዎ ጌታዬ። ምንም እንዳረሳህ እርግጠኛ ነህ አዎ ምንም አረሳውም ጌታዬ ከጉርሻይ በስተቀር አንዱን ቀን ጋብሮቮ ብቅ ብትል ጎረቤቶቼ ዘንድ ጋብዤ ምን ያክል እንግዳ ተቀባይ ህዝብ እንደሆንን አይተትሄር ነበር አለ አንዱ ጋብሮቮ ወዳጁን ሲጋብዝ ጋብሮቮ ጓደኛው ቤት ግብዣ ተጠርቶ ይሄዳል ጥቂት አረፍ እንዳለ በስተቀኙ ተቀምጦ ለነበረ ሰው ሲጋራ ይጋብዛል። አላጤ ስም ወዳጄ፣ ስላሰብክልኝ አመሰግናለሁ በማለት ተጋባዡ ይመልሳል። ከዚያም ጋብሮቮ ከበስተግራ ከበስተ ግራ ተቀምጦ ለነበረ ሰው ዘወር ብሎ ፓኬቱን ያቀርብለታል። እኔም አላጤ ስም አመሰግናለሁ ሲሉ ሁለተኛውም ይገላቀለው። ይህኔ ሚስቱ በሹክሹክታ ጋባዣችንንስ ለምን አትጋብዘው በማለት የተግዛዝ ጥያቄ ብታቀርብለት እሱንማ እንደሚያጨስ አውቃለሁ ሲል ከእሷ ዝቅ ባለ ሹክሹክ ተመለሰ። አንዱ ተሳፋሪ ፌርማታ አውቶቡስ መቆሚያ ሲደርስ ይወርድና አውቶቡሱ ሊነሳ ሲል ፈጥኖ ይሳፈረ። እንዲህ እያለ ብዙ ፌርማታ ሲያልፍ ያስተዋለ አንድ ተሳፋሪ በነገሩ ተገርሞ ለምን እንዲህ እንደሚያደርግ ይጠይቅ ምናልባት ተቆጣጣሪ ከመጣ አሁን ገና ነው የተሳፈርኩት ለማለት እንዲያመቸኝ ብዬ ነዋ ሲል ጋብሮቩ መለሰ። ጋብሮቭ ውስጥ ታዋቂውን ሕዝባዊ አርቲስት ጻንኮ ላቭሬኖቭን ከተማቸውን እንዲጎበኝ ጥንታዊ የሆኑትን አካባቢዎች እንዲስልላቸው ይጋብዙታል። ታዲያ በግብዣው የተገረመ